አምስተኛ ለፈተና የሚያጋልጡ ልዩነቶች አለመኖራቸውን እርግጠኛ መሆን። ወደፊት ሊያገቡት የወሰኑትን ሰው በሚመርጡበት ወቅት ሊጤን የሚገባው ሌላው ነገር በግለሰቦቹ መካከል ያለው መሳሳብ እስከ ትዳር የሚዘልቅ ከትዳርም በኋላ የሚቀጥል መሆኑን ነው። ተመሳሳይ ባህሪ፣ ፍላጎትና ስሜት ያላቸው ሰዎች በትዳራቸው ውስጥ እየተግባቡ ለመቀጠል ያን ያህል አስቸጋሪ የሆነ ፈተና ሲገጥማቸው አይታይም። በተቃራኒው ደግሞ ምንም የሚያመሳስላቸው ነገር ሳይኖር እንኳን ሊጋቡ ሊግባቡ በማይችሉበት ርቀት ላይ ቆመው ሳለ በአንዳች ስሜት ብቻ ተገፋፍተው ትዳር ይመሰርቱና የተከፋፈለች መንግስት እንደማትጸናው ሁሉ ትዳራቸውም ይፍረከረካል። በተጋቢዎች መካከል ያለው ውህደት ከብዙ ነገሮች አንጻር ሊስተዋል ይችላል። አንደኛ እድሜ። እድሜ የሰው ልጅ ከተፈጥሮ የተለገሰው ታላቅ ትምህርት ቤት ነው። ሁሉን ያሳያል፣ ሁሉን ያሳልፋል፣ ሁሉን ያመጣል። ጋብቻ ደግሞ ለአንድ ጊዜ ብቻ ታይቶ ወይም አስደስቶ የሚጠፋ ቀልድ አይደለም። የአምላክን በጎ ሐሳብ ሰው በትዳር እንዲተሳሰር፣ የበለጠ እንዲቀራረብ፣ ዘላቂነት ያለው ጥምረት እንዲፈጥር ነው። ለዚህ ደግሞ ሁለት ነገሮች መመርመር አለባቸው። የመጀመሪያው ትዳር ለመመስረት ደርሻለሁ ወይ ሲሆን፣ ሁለተኛው ደግሞ በእኔና በእጮኛዬ መካከል የሚኖረው የእድሜ ልዩነት ምን ያህል መሆን አለበት የሚለው ነው። ህፃን እያለ እንደ ህፃን የሚያስበው ጎልማሳ እያለ እንደ ህፃን አያስብም። ሽማግሌውም እንዲሁ። እያንዳንዱ የእድሜ ክልል በሰው ህይወት ውስጥ የሚከናወኑ ብዙ አብይ ቁም ነገሮችን ይዞ ይመጣል። ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ቢኖር የወደደውን ያድርግ፣ ኃጢአትም የለበትም። ሁለተኛ ቆሮንጦስ ምዕራፍ 7 ቁጥር 36። እንደ ቅዱስ ጳውሎስ አስተምሮ ለማግባት የተገባ የእድሜ ክፍል አለ ማለት ነው። ምንም ሊያከራክር የማይችል አንድ ሀቅ አለ። በጣም ወጣቶች ሆነው ወደ ጋብቻ የገቡ ተጓዳኞች እስከ መጨረሻው ለመዝለቅ በሚያደርጉት ውጣ ውረድ ሊነገር የማይችል ፈተና የሚገጥማቸው መሆኑ ነው። ትዳር ምንም ፈተና የሌለበት ፍቅር ብቻ ያለበት የህልም ዓለም አይደለም። ወደ ትዳር መምጣት ትልቅ ሰው የመሆን ምልክት እንደሆነ ስለሚቆጠር እንዲሁም ያለባቸውን የወላጅ የማህበረሰብና የጓደኛ ተጽዕኖ ለመሸሽ ገና ፍትፍት በሚመገቡበት እድሜያቸው አጥንት ይታገላሉ። ብታገባ ግን ኃጢአት አትሰራም፣ ድንግሊቱን ብታገባ ኃጢአት አትሰራም፣ ነገር ግን እንዲህ በሚያደርጉ በስጋቸው ላይ መከራ ይሆንባቸዋል። አንደኛ ቆሮንጦስ ምዕራፍ 7 ቁጥር 28 በማለት ሊታገሉት የሚገባ ፈተና ከፊት ለፊት እንደሚጠብቅ ይጠቁማል። ለሁሉም አይነት ችግሮች ትክክለኛ መፍትሄ ጋብቻ ሊሰጠን ይችላል ብሎ ማሰብ ከባድ ነው። ይልቁንም አዳዲስ የሆኑ ችግሮችም ሊፈጠሩ የሚችሉበት አጋጣሚ በየጊዜው ይከሰታል። በታላቅ ጉጉት ሲጠበቅ የነበረው ወስባዊ ግንኙነት የተጠበቀውን ያህል አጓጊነቱ ከጊዜ ወደ ጊዜ እየቀነሰ ሲመጣ ጋብቻን መፈጸማቸው ስህተት ሆኖ ያገኙታል። ትዳራቸው ለሚጠይቅባቸው ኃላፊነት ራሳቸውን ብቁ አድርገው ስለማያቀርቡ ትዳሩ ይናጋል። ወጣቱ በልዩ ልዩ ቦታዎች ጊዜውን አሳልፎ በቤትና በተለያዩ ቦታዎች ለትዳር አስፈላጊ የሆነውን ላያከናውን ይችላል። በዚህም ጊዜ ወጣቷ እራሷን የፍትወት ማርኪያ ዕቃ እንዳደረጋ ትቆጥራለች። ሴቶቹም ሆኑ ወንዶች ሳይበስሉ ወደ ትዳር ስለገቡ ድሮ እንደነበሩት ለመሆን ያስቡና በራሳቸው ላይ የነገር ሐረግ መምዘዝ ይጀምራሉ። በአግባቡ መከወን ያለበትን የቤት ስራ እንኳን ማጠናቀቅ በማይችሉበት የዕድሜ ክልል ላይ ሆኖ ከሰርግ በሚገኝ ደስታ በመታለል ለጋብቻ መቸኮር የሰርጉ ደስታ በተወሰኑ ቀናት በሚጠናቀቅበት ጊዜ አደጋው ይከፋልና ራዕይ ያለው ወጣት መሆን ግድ ይላል። ሌሎች ሰዎች ስላደረጉት ብቻ ሊደረግ የሚችል ነገር የለም። ሰው የሚኖረው እንደ ቤቱ እንጂ እንደ ጎረቤቱ አይደለም። ወደ ሁለተኛው ሐሳብ ስንመጣ ደግሞ በእጮኛሞች መካከል ከሚፈለገው በላይ የእድሜ መበላለጥ ካለ፣ በተለይም በእድሜ የምትበልጠው ሴቷ ከሆነች አሁንም ትዳሩ አደጋ ላይ መሆኑን የሚያሳይ ቀይ መብራት ነው። በመሰረታዊ ሀሳብ ደረጃ ሴቷ የግድ መብለጥ የለባትም የሚል አስተሳሰብ የለም። ዋናው ነገር ክፍተቱ በጣም ሰፊ መሆን የለበትም ነው። ይህ እንዳለ ሆኖ ግን ጥናቶች እንደሚጠቅሙት ከሚፈለገው በላይ የሴቷ ዕድሜ ከበለጠ ትዳሩ ፈታኝ አዝማሚያ እየያዘ የሚመጣ መሆኑን ነው። ወንዱ ከአምስት እስከ አስር ዓመት በዕድሜ የሚበልጥ ቢሆን መልካም ነው። የፈጣሪ ሀሳብ ከሰው ሀሳብ የተለየ ነውና ሁለቱም ወገኖች በነገር ሁሉ ተስማምተው በፍጹም መግባባት ውስጥ የሚገኙ ከሆነ ሴቷ በዕድሜ ስለበለጠች ብቻ ጋብቻው ሊቆም አይችልም። ሴቷ በእድሜ የምትበልጥ ከሆነ ከሁለትና ከሶስት ዓመት ባይበልጥ ግን የተጠና ይሆናል። የእድሜ ጉዳይ እንዳስፈላጊ ነጥብ የተነሳበት ዋናው ምክንያት ልዩነቱ የሚያመጣው የግንዛቤ አለመመጣጠን ትዳሩን እንዳይበጠብጠው ነው። ሁለተኛ መንፈሳዊ ና አለማዊ እውቀት እውቀት ያስተሳሰብ አድማስን ያሰፋል። በትዳር መካከል በውይይትም ሆነ ያለ ውይይት ሀሳብን ለመረዳት ሁለቱም ያሉበት የእውቀት ደረጃ ተቀራራቢ መሆን አለበት። አንደኛው ወገን ነገሮችን ሁሉ የሚመለከተው ከመንፈሳዊነት አንጻር በመንፈሳዊ እውቀት ይሆናል። ሌላኛው ወገን ደግሞ በዓለማዊ ያስተሳሰብ የሚመራ ከሆነ ጋብቻው ሳይታወቅ ሰፊ ልዩነቶች ይንጸባረቁበታል። አንደኛው ወገን በመንፈሳዊ አስተሳሰብ፣ ሌላኛው ወገን በዓለማዊ አስተሳሰብ የሚመራ ከሆነ ጋብቻው ሳይጀመር ይጠናቀቃል። ሴቷ ከወንዱ በእውቀት መብለጥ የለባትም እርሱ ዲፕሎማ ካለው እርሷ ዲግሪ ሊኖራት አይገባም የሚል አስተሳሰብ በማንኛውም መስፈርት ተቀባይነት አያገኝም። ሆኖም እርሷም ትሁን እርሱ የእውቀት መጠናቸው ከተራራቀ ለመግባባት ስለሚያስቸግራቸው በትዳር ምርጫ ወቅት ሊታሰብበት የሚገባ አብይ ጉዳይ ነው። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድም ሀሳብ ይሁንላችሁ። ፊልጶስ ምዕራፍ 2 ቁጥር 2። የእውቀታቸው መጠን የሚያገናኛቸው ከተለያዩ ወገኖች ጋር ስለሚሆን አስተሳሰባቸውም እንዳዋዋላቸውና እንደስራቸው ጸባይ ነው። ይህንን ነገር ወደ ቤት ሲመለሱ ቢያንስ እንኳን በግማሽ ያህል ማግኘት አለባቸው። ነገሩ በተቃራኑ ይሁንና አንድ አይነት ቋንቋ እየተነጋገሩ ካልተግባቡ የሚመስላቸውን ወገን ለማግኘት ልቦናቸው ወደ ውጭ ይሸፍታል። አስቀድሞ ነበር መጥኖ መደቆስ ኋላ ምን ያደርጋል ድስት ጥዶ ማልቀስ የሚለውን የአበው ብሂል በመገንዘብ በመጀመሪያ ደረጃ ያለው ልዩነት ለአደጋ የሚያጋልጥ መሆኑን ማወቅ ትልቅ ነገር ነው። ሶስተኛ አላማ፣ ግብና አመለካከት። ጋብቻ የደስታ ወይም የስቃይ ምንጭ ሊሆን ይችላል። ሰዎቹ ባላቸው ቅድመ ዝግጅት ላይ የሚወሰን ቢሆንም በዕለት ተዕለት የኑሮ ሂደታቸው ቀዳሚ አላማቸው ልጆቹን ወልዶ በፍቅር መኖር እርግጥ ነው። የጋብቻው ዋናው አላማው ይሄው ነው። ቢሆንም የአላማቸው ፍጻሜና ግብ የሚለያይበት አጋጣሚም አይታጣም። ለምሳሌ አንደኛው ወገን እንደ ታላቅ ደስታ የሚቆጥረው የራሱን ደስታ ብቻ ሳይሆን የቤተሰቦችንም ሰላም ነውና ይህን ለመፈፀም ደፋ ቀና ሲል፣ ሌላኛው ወገን ደግሞ ቤተሰብ፣ ዘመድ፣ ወዘተ ራስ ምታቱ ሊሆን ይችላል። ሃይማኖትን በመከታተል በእግዚአብሔር እርዳታ እስከ መንግስተ ሰማያት መጓዝ በሚያስብና መጨፈር፣ መደነስ ሁልጊዜ ሱቆችን መጎብኘት በሚያስደስተው መካከል ትልቅ የልዩነት ተራራ አለ። በገንዘብ አጠቃቀማቸው ላይም የሚፈጠሩ ነገሮች አሉ። ችግረኞች መርዳት፣ ለቤተ ክርስቲያን አገልግሎት ማስፈጸሚያ መብዓ ማቅረብ የአንዱ ሀሳብ ሲሆን፣ በሌላው ወገን ደግሞ ለበዓላት፣ ለልደት፣ ለተለያዩ ጉዳዮች የሚወጡ ወጪዎች ላይ ተመስርቶ የሚመጣ ውዝግብ የሚፈጠረው የግለሰቦቹ አላማና ግብ ፍጹም የተለያየ ሲሆን ነው። በተጨማሪም የሚከተሉት የፖለቲካ ራእይ፣ የእያንዳንዳቸው የተለያየ ከሆነ በፍቅር ከመደሰት ይልቅ ጋብቻን ሌላ የጦርነት ሜዳ ማድረግ ነው። ከሁሉ በፊት ለእኔ ዓላማ ምንድን ነው? ድልስ ምንድን ነው? የደስታዬ ፍጻሜስ ምንድን ነው? በዚህ ረገድ ከእኔ ጋር ትዳር የሚፈጽመው አካል ያለው ሀሳብ ምን ይመስላል ብሎ በውይይት ለመረዳዳት መነሳት ያስፈልጋል። ለአንደኛው የህይወት መንገድ የሆነለት ለሌላኛው ጭንቀትን የሚፈጥርበት ከሆነ ተቻችሎ ለመኖር ያስቸግራል። ክፍተትን የሚፈጥሩ ባህላዊ፣ ኢኮኖሚያዊ፣ ሃይማኖታዊ እና ፖለቲካዊ አመለካከቶችን በተቻለ መጠን ወደ አንድ አቅጣጫ ማምጣት አማራጭ የሌለው አማራጭ ነው። እርስ በእርስ መግባባት እና በሀሳብ አንድ መሆን አንዱ በአንዱ ውስጥ ዘልቆ በመግባት ህይወት ውስጥ ቦታ ማግኘት የጋብቻ ተቀዳሚ ተግባር ነው።